ለመሆኑ ዶላሩ ምንድን ነው የሚያደርጉት እነኚህ ሰዎች? እኔ እና እናንተ ከምንበላው በተሻለ መንገድ ኦርጋኒክ የሆነ ሰንጋ እየጣሉ ፍየሉ፣ በጉ እየታረድ ነው። ሌላው ቀርቶ ከነሱ ተርፎ የአብይ አህመድ ሰራዊትን እንኳን ግብር ምናምን ያበሏቸዋል። በምርኮኛነት ስም ዝም ብለው የሚሰበስቡት ምግብ ነው። ፋኖ ያጣው ትጥቅ ነው ያጣው። ፋኖ ራሽን ነው ያጣው። ፋኖ ማን ፓወር ነው ያጣው። ፋኖ አሁን የግል ሀብት መገንቢያ ጊዜ ነው ለፋኖ መሪዎች ይሄ ወርቃማ ጊዜ ስለዚህ ነው የአማራውን ትግል አይቋጩ አይቋጩም ገና ይቆያል ዓመታት። ሚንዋይል በየአመቱ በየሁለት ዓመቱ እንደዚህ አይነት ኒውስ እየሰጡህ አብይ አህመድ ጦርነቱን ሊያስቆም ነው፣ ታሸንፏል፣ ምናምን ይለዋል ገንዘብህን። በየሁለት ዓመቱ መማር የለም ከትላንቱ መማር የለም። ስንት ጊዜ ነው በፋኖስም ገንዘብ ዶላር ተሰብስቦ የተሰጣቸው? ስንት ጊዜስ ነው ደግሞ በዚህ በዶላር ምክንያት ትግሉን አባንደን አድርገው? ይኸው የማይነቃነቅ የማይንቀሳቀስ አዙሪት ውስጥ የገባ ነው። እኔ ይህንን በማንም አይደለም። እኔ የምፈርደው በእኛው በአማራዎች ነው። እኛው በምንሰጠው ገንዘብ፣ እኛው በምናሳቅፋቸው ሀብት አማራን ሸጠውት። አሁን ይህን ሁሉ ዶላር እየተሰበሰበላቸው ሰፊው ፋኖ አምስት ሳንቲም አያገኝም። በጦርነት የተጎዱ ምናምን የሚሏቸው እስ የት አካባቢ ያሉ አካውንታቢሊቲ የለም በፋኖ ስም ገንዘብ በሚሰበሰብበት ጊዜ ሁሉ ጎፈንድም የሚሆን በሌላ አይነት በሚሰበሰብበት ጊዜ ሁለት አካላት አሉ። ተጠቃሚዎች አንደኛዎቹ ኦርጋናይዘሮቹ ናቸው። ኦርጋናይዘሮቹ ዋው፣ እነሱ እንጥፍጣፊ ነገር ብቻ የሚለቅሙ እንዳይመስላችሁ ትልቁን ቸንክ የሚወስዱ እነሱ ናቸው። ሌላው ደግሞ የፋኖ መሪዎች ናቸው። አሁን ይሄ ሰፊው ፋኖ ለአማራ እታገላለሁ ብሎ ጄኒዊን ሊ የመጣ ነው ያለውን ጉዳይ። ስለዚህ ገንዘባችንን በመስጠት የአማራን እጣ ፈንታ እርከን ከፍ እናደርገዋለን ማለት አለ፣ ወደ ታች ነው የሚሄደው። ኢፌክቱ ቱ ዲ ኦፖዚት ዳይሬክሽን ነው የሚሄደው። ቁልቁል ነው የሚሄደው። የፋኖ መሪዎች እንዳይዋጉ ያደርጋቸዋል። አሁን ስንት ሺህ ስንት መቶ ሺህ ዶላር እዛ ሰብስቦ በየአካውንታቸው ለአንተ የሚታገሉልህ ይመስልሃል? ለአማራው የሚታገሉለት ይመስልሃል? እነሱ የቴጄ ነው ሴት ልማረገው ምን አይነት ንግድ ነው የምሰራው፣ ምን አይነት እርሻ ነው የማርሰው፣ ስንት ትራክተር ነው የምገዛው፣ ምን አይነት ቤት ነው የምገነባው ነው የሚሉት። ዶላር ጨምርላቸዋል። ይሄው በየአመቱ በየአመቱ ሰው ከትላንት ይማራል። ሰው እኮ አንዴ ብቻ ነው መሳሳት ያለበት። ሰው እንዴት በተደጋጋሚ በአንድ አይነት መንገድ ይትንዳል ይሞኛል? ሲጀመር የአማራውን ፋኖን የከፋፈለው ማነው? እስክንድር ነጋ ፋኖን ገብቶ ሲከፋፍል ፓወሩ ምን ነበር? እናንተ የሰጣችሁት ዶላር። እናንተ የምልበት ምክንያት አንድ ዶላር ሰጥቼ አላውቅም። አንድ ዶላር አንድ ዶላር አልሰጥም። ስታርባክስ ቁጭ ብዬ ቡና እንጠጣበታለሁ ገንዘብ በመስጠታችሁ ፋኖን የረዳችሁ ይመስላችኋል አይደለም ዩ አር ቢካሚንግ ኢኔብለርስ ፋኖ በብልግናው እንዲቀጥል መሪዎቹን ማለት ነው እታችማ ያሉት ምስኪኖች ናቸው። ከዚህ ከሚወርደው የዶላር ማለት እኮ ጠብም አይልላቸውም አይ ዶንት ቲንክ ሶ ጨክኑ ታፍ ላቭ የሚባል ነገር አለ ታፍ ላቭ የፋኖ መሪዎች የገቡበት ይሄ ቢሄቪየር መቋረጥ አለበት መቆም አለበት ዊዝ ታፍላፕ ያ ታፍላፕ ደግሞ ምንድን ነው? አንሰጥም፣ አምስት ሳንቲም አንሰጥም። ቢኮዝ ዩር ናት ፕሮዲውሲንግ ዩር ናት ደሊቨሪንግ። ቁጭ ብለዋል፣ አይዋጉም። ጠለምት ሲሄድ ራያ ሲሄድ አሁን ምን ቁጭ ብለዋል እኮ። አትጠይቋቸው? እስቲ ጠይቋቸው ወገኖች ጠይቋቸው። የምሬ ወዳጆ ወዳጆ ዳይ ሀርድ ፋን የሆናችሁ ምሬ ወዳጆን ጠይቁት። ምን ምንድነው ሀሳብ እስቲ ወንድማችን በሉት። የዘመነ ካሴም ሆነ የሁሉ የሁሉም ጠይቁ። ስንት ጊዜ ነው የምትታለሉት? ስንት ጊዜ ነው የምትታለሉት? ወገኖቼ እንዳልኳችሁ እኮ ነው፣ ልድገመው። ፋኖ ዶላር ነው ችግሩ። የምግብ ማጣት አለበት ገንዘብ የሚሰበሰብበት ምክንያት ምንድን ነው? የት ነው የሚሄደው ገንዘቡ? እስክንድር ነጋ ራሱ ባለፈው ከሰበሰበው ገንዘብ ውስጥ ብዙ የፋኖ መሪዎች በየግል 20 ሺህ ዶላር ምናምን ምናምን ተሰጥቷቸዋለ። እንዴት ነው ይሄ? እንዴት ነው ይሄ ኮራፕሽን እኮ ነው፣ ደንበኛ ኮራፕሽን እኮ ነው። ወይ ለትግሉ የሆነ ኢኩዊፕመንት ነው ሲገዛ ወይ ራሽን ምናምን ብርድ ልብስ ምናምን ነገር ሲገዛ። ለዚያውም እኮ እነሱ ከከተማ እኮ ልፍ እኮ አላሉ፣ እዛችሁ ብቅ ጥልቅ ነው የሚሉት። መከላከያ ሲመጣ ይወጡና ህዝቡን ህዝቡ ሲጨፈጨፍ ከተማ ውስጥ እነሱ ገለል ብለው እንትኑን ወላፈኑን እሳቱን ካሳለፉ በኋላ ተመልሰው እዛው ከተማ ውስጥ እኮ ነው እንትን የሚንገላወዱት። ገንዘባችሁን አትስጡ፣ ብሄቪየሩ እንዳይቀጥል። አንድ ወጣት ድረግ አዲክት ቢሆን ሁል ጊዜ ገንዘብ ያስፈልገዋል ድረጉን ለመግዛት አይደለም። ብዙ ጊዜ ወላጆች ልጃችን ይህን ድረግ ፍለጋ በያለበት ሲንከራተት አንዱ እንዳይደፋው ገንዘብ እንስጠው ይላል። ይሰጡታል ይሰጡታል። ወደ ህክምና ወደ መሳሰለ አልሄድም ይላል። ምክንያቱስ ሱሱን የሚያረካበትን መንገድ አዘጋጅተውለታል። ፈርኒሽ ያደርጉታል። ይሰጡታል ካሽ እና እዛ እየተጀነጀነ ከዛ ከሱሱ ለመላቀቅ ምንም አይነት ኢንሴንቲቭ የለውም፣ የሚያጣድበው ነገር የለም። ምክንያቱም ገንዘብ ይሰጠዋል ከቤተሰብ ገንዘባቸውን ይሞልጫል። ወራት አመታት ያልፋሉ ገንዘባቸውን እየሰጡ፣ አንዳንዴም ይሰርቃቸዋል። ያ ሰው አዲክሽን እንደዚህ ነው የሚያደርገው። ከዛ አትሰም ፖይንት ኢኮኖሚካሊ ሊረዱት ወደማይችሉበት መንገድ አሜነት ደረጃ ይመጣሉ። ያደህያቸዋል። የሚሻሻል ነገር አይደለም። ያ የሚወዱት ልጃቸው ከአዲክሽን እንዲላቀቅ ከተፈለገ ገንዘብ አለመስጠት ብቻ ሳይሆን ድረግ መውሰድህን እስከምታቆም ድረስ ቤታችን እንዳትመጣ ታፍላ፣ ማለት ያ ነው። አያቸው ፋኖን ምንድን ነው መሰላችሁ ማድረግ የነበረብን በተሰቡ ኖሮ አምስት ሳንቲም ዶላር አንሰጥም ትግሉን ባህርዳርን እንኳን ባህርዳርን እንኳን በአማራ እጅ አላስገባችሁም። እናንተ ነውረኞች! ይህን ያህል ዓመት ሰፖርት አደረግናችሁ። እንዴት ነው ይሄ ጦርነትና ደም መፋሰስ ከአማራ ክልል እንኳን የማይወጣው? ምን አድርጋ ሁል ጊዜ እንዲህ አይነት ቱልቱላና ፕሮፖጋንዳ አሸነፍና አብይ ተሸነፈ ምናምን የሚል ነገር ታሰሙናላችሁ? ነገር ግን እልፍ አትሉ። አብይ አህመድም ህዝባችንን እየጨፈጨፈ ነው፣ ስራውን እየሰራ ነው። አዲስ አበባም እንኳን አማራ እንዳይገባ ከልክሏል። ወጣቱን እያፈሰ ነው። የኦሮሞ ፖሊስ የአማራን ወጣት በጥፊ ከግራ ወደ ቀኝ እያላተመው መብት የለውም አማራ። እናንተ ቁጭ ብላችሁ ምን እያደረጋችሁ? በምንም አይነት መልኩ አንሰማችሁም፣ አንተባበራችሁ። ዊ ር ናት ስታንዲንግ ዊዝ ዩ ዩኒቶ ፕሮዲውስ ዩኒቶ ዴሊቨር ብላችሁ ብለን ከእንደዛ አይነት ውሳኔ ላይ ስንደርስ ያን ጊዜ ይርበተበታሉ። የፋኖ መሪዎች በቃ አማራ ተፋን ይላሉ። በዛን ጊዜ ሥራ መስራት ይጀምራሉ። ዝም ብሎ መግለጫ መጻፍ ያቆማሉ። ምክንያቱም እንነግራቸዋለን በተግባር የት ናችሁ? ዛሬ የት ናችሁ? ዩኒቶ ጎ ፎርወርድ? በትግልት ታገልናል የምትሉት እስቲ ትናንትና የተነበራችሁ ነገ ደግሞ የደርሳችኋል የደርሳችኋል። እያንዳንዱን የወሎን፣ የጎጃ፣ የጎንደር፣ የሸዋ ታፍላብ እንዴት ይጫወቱብናል መሰላችሁ። አሁን አብይ አህመድ መጽሐፉ ላይ መስማት የሚፈልጉትን እየነገርካቸው አለ። አንተ ወደምትፈልግበት አቅጣጫ ውሰዳቸው። ከዛ በኋላ ይከተልሃል። ገደል ትከተዋለህ። ገደል ከጨመርከው በኋላ በሬ ሆይ ሳሩን አየህና ገደሉን ሳታይ በሬ ሆይ ብለህ ተረትባቸው ብሎ ጻፈው። እውነት ነው። አያችሁ ፋኖ ምን እያደረገ መሰላችሁ? አሁን እነዘመነ እነ አስረስ ምናምን የአማራው ህዝብ ሁል ጊዜ አንድ ሁኑ፣ አንድ ሁኑ፣ አንድ ሁኑ ይላቸዋል። አንድ ብትሆኑ እኮ ስለዚህ እነሱ ይቺ የአማራው ህዝብ ደካማ ጎን መሆኗን ያውቃሉ። አማራው መስማት የሚፈልገው አንድ ሆነናል የሚለውን ቃል ነው። አንድ ሆነናል ባሉ ቁጥር አማራውን ዋሌቱን ባንክ አካውንቱን ነው የሚከፍትላቸው። ስለዚህ ይህችን እየመነዘሩ አንተ መስማት የምትፈልገው ያ የአንድነት ጉዳይ ስለሆነ ነው። እነዘመነ ካሴ እስክንድር ነጋ ራሱ አሁን ከስንት ቀን በፊት ነው አንድ ቪዲዮ አይቼ አይዟችሁ አንድ እንሆናለን በቅርብ ምናምን ብሎ ሲያጭመረብር የአጭመር ባህሪ እነዘመነ ካሴ የአጭመር ባህሪ አማራው መስማት የሚፈልገውን ይነግሩታል። ነገር ግን ንቅንቅ አይሉ ይጫወቱበታል። አመት አልፎ አመት፣ ስንት ጊዜ ነው እነ ዘመነ ካሴ ይሄ አንድ ሆነናል ካሉ በኋላ ሳቦታጅ ያደረጉ? ይሄ መጀመሪያ ጊዜያቸው አፋብርሃን። አሁን በቅርብ አንድ ሆነናል አሉ። እንደገና ደግሞ ዘመነ ካሴና አስረስ ማረዳምተ የለም እኛ ካልመራ መራ ነው በተቀር በቃ ጎጃም በራሱ ይቆማሉ ምናምን ብለው ሳቦታጅ ያደረጉ። ሲጀመርም እውነታቸው አልነበረም እውነታቸውን አልነበረም። ነገር ግን የአማራ ሕዝብ መስማት የሚፈልገው ነገር ስለሆነ እሱን ይሰጡትና በዛ አያቆሙ ኤክስፕሎይት ያደርጉታል። ይሄው በቃ አንዱ ነው ብላችኋል፣ አንዱ ነናል። ኦኬ ናው ፔያስ እንደማለት እኮ ነው። ወዲያውኑ የአንድነቱን ድጋፍ ምናምን ማድረጊያ ገንዘበ ገንዘብ ይሰባሰብ ይባላል። ዝም ብሎ የተነሳ እኮ እንዳይመስላችሁ፣ የፋኖ መሪዎች ራሱ ር ኢንቮልቭድ እዚህ ካሉት ኦርጋናይዘሮች ጋር ማለት። በነገራችን ላይ ቅድም ጀምር ላ ያልጨረስኩትም በፋኖ ስም ገንዘብ በሚሰበሰብበት ጊዜ ሁሉ ሁለት አካላት ታሉ በደንብ የሚጠቀሙበት ያንን የተሰበሰበ ዶላር አንደኛ ኦርጋናይዘሮቹ ናቸው። በዚህ በውጭ ያለው ለምሳሌ ለብዙ ዘመን የምናውቃቸው ጎፈንድሚ ምናምን ለፋኖና እናርግ ምናምን የሚሉ የከበሩ ሞርጌጅ ቤታቸውን የከፈሉ ዘመናዊ መኪና ምናምን የገዙ ስንት አሉ መሰላቸው? የቴሌቪዥን ጣቢያ የከፈቱ የራሳቸውን ኑሮ ያደላደሉ በተፈናቀሉት አማራዎች ስም ዛሬም ያንትን አላቸው። በቃያችሁ ዶላር እንዴት ነው ተመልሰን የምንሰበስብበት? እዚህ ያሉት ኦርጋናይዘሮች ቻንኩን ነው የሚወስዱት። ቀጣቅሾ አለ መሰለኝ ከጥቂት ደቂቃዎች በፊት። ከዛ እየተረፈው ደግሞ ለፋኖ መሪዎች ይገባል እና በሽርክና ነው የሚሰሩ፣ በሽርክና ነው የሚያልቡ። ምድረየዋ በሽርክና ነው የሚያልቡ። ገንዘብ ስለሰጠህ አይደለም አማራ ነፃ የሚወጣው። ገንዘብ ስትሰጥ ፋኖን አባልለከው። በፋኖ ታሪክ ውስጥ በፍጹም የሌለ አሁን በክፈሉኝ ነው እየሰሩ ያሉት። ደግሞ ተከፍሏቸውም ደሞ ይህን ያህል ዶላር ሰብስበውም እኮ እዚሁ ፕሪቴንድ እያደረግን ሌትስ ጌት ሞር ነው እንጂ የሚሉት። እስቲ የአማራን ህዝብ ነፃ እናውጣው፣ ያዩ የአማራ ህዝብ እየተባበረን ነው፣ እየተረባረበልን ነው ብለዋል አሉ። የገንዘብ መዋጮ ቀጥሏል። ዶላራችሁን አትስጡ። ዶላር ለማን እንደምትሰጡ ልንገራችሁ። ወገኖች አሞን ሾዩ ለማ ዶላራችሁን መስጠት እንደሚገባችሁ 110% ደግሞ የምትስማሙበት ነው አይ ነው ማንን ሊያሳየን ነው ብላችኋል አይደለም ጀስ ጊቭሚ ሰከንድ ዶላር ለማ መስጠት እንደሚገባችሁ እኔ አሁን ላሳያችሁ ለሱ ስጡት ለቤተሰብ ለጀግናው ነጋዴዎች ለቤተሰቡ እርዱ። ገንዘብ የአማራ ሕዝብ አዋጥቶ መስጠት ቢገባው ለእንዲህ አይነት ጀግና ነው። ሌላው በሙሉ አታላይ ነው። ሌላው የተጎዳው ማመሰላችሁ የፋኖ ሰራዊት ነው። የፋኖ ሰራዊት በእጅጉ ተጎድቷል። ዶላር የግል ጥቅም አያገኙ እላይ ያሉት ናቸው የሚከፋፈሉት። ኦ አንድ ጀግና ቢይዛቸው እንዴት ደስ ባለኝ። እነህ ነውረኞች ጉዳቸውን የሚያወጣ ጀግና አማራ። ነውርን አያውቁም፣ ነውርን አያውቁም። ወገኖቼ ከልቡ ለአማራ የሚታገል እንደዚህ ነው። አሳምነው ጽጌ በህይወት በነበረበት ጊዜ ፕራክቲካል ሊሆኑ ተጨባጭነት ያላቸውን የጸረ አማራዎችን የደመሰሰበትን ታውቃላችሁ። በቤኒሻንጉል ትዝ ይላችኋል፣ የጉመዝ ህዝብ አማራ ላይ አማራን የቀስት መለማመጃ ባደረገበት ጊዜ ሄዶ አርባ ነው የገረፋቸው። ይሄ ጀግና እጅ በእጅ ነው የከፈላቸው። በእርግጥ እኮ ለአማራው የሚታገለ እኮ ያስታውቃል እኮ ያስታውቃል እኮ ከውጤት ከውጤት ታውታላችሁ። አሳምነው ጽጌ በህይወት ኖሮ የዚህ የአማራውን ትግል የሚመራ ቢሆን ኖሮ ዛሬ አራት ኪሎ ነን፣ ሎንግ ታይም ጎ። ምክንያቱም ከልቡ ነው ምትን የሚለው እያስመሰለ በአማራው ትግል በአማራው ህዝብ አይነግድም። ዛሬ አማራው ያጣው ያንን ነው። ሌላውን ምን እናወራለን? ሌላ ምንም አጀንዳ የለም። ይኸው ነው አጀንዳው። የአማራው ትግል ችግር ምንድን ነው? የአማራው ትግል ለምንድን ነው የማይነቃነቀው? እዛ ላይ ነው መነጋገር ያለብን። የአማራውን እንቅስቃሴ የአማራውን ትግል በቃ የአማራውን በአጠቃላይ ኦፕሬሽን በማጅና ያለው በጸረ አማራዎች እጅ በአስመሳዮች እጅ ነው ያለው። ይሄ ባህል መቼ ነው የጀመረው? በአዴፓ ጊዜ። አይ ቲንክ አዴፓ ከበአዴን በፊት ይመስለኛል። እነ መለስ ዜናዊ መጀመሪያ ያጠረቃቅመው ለአማራ ሲሾሙለት በል እንግዲህ ይሄውና ለአማራ ሕዝብ ኢንትረስት የሚቆሙ ሾመን ልሃል ብለው ለአማራ ሰጡት። ግማሹ አማራም አልነበረም፣ የኤርትራዊ ምናምን እነ ስምኦን ማነው፣ በረከት ስምኦን ምናምን። ከዛን ጊዜ ጀምሮ እዛ እስከ ዛሬ ድረስ፣ ማን ነው አሁን የአማራ ክልል ፕሬዚዳንት? አረጋ ከበደ። አይደለም? ማን ነው የሾመው? አረጋ ከበደ፣ አብይ አህመድ። አብይ አህመድ ለአማራ ክልል ስንት ፕሬዚዳንቶችን መረጠ? እና አገኘሁ ተሻገር፣ አይ ቲንክ እንትናም እሱ ነው የመረጠው። ይሄ ማለት ተመስገን ጥሩነህ የሚባለው ስንት ነው? አራት አምስት ስድስት። ይልቃል ከፈለ ማን ነው የመረጠው አብይ። እንዴት ነው በዚህ መጠን አማራው እንዴት ነው በዚህ መጠን የማንም መጫወቻ የሚሆነው? ያ ይሄ ሁሉ ሆኖ እንግዲህ በዚህ ሁሉ አልፎ አማራው ገና አማራው አልገባውም። ገና አማራን እየሸጡት ነው። ቅድም እንዳልኩት በአማራ ክልል ውስጥ የሚሆን ትግል የሚሆን በቃ የሚደረገው እንቅስቃሴ በሙሉ አማራ ባልሆኑ ሰዎች ተይዟል። ከዳር እስከ ዳር ከፋኖ ትግል ጀምራችሁ መመርመር ያስፈልጋል። ቱቢ ኦነስት ማን ነው ሪላ የአማራ ትግል መመራት ያለበት በአማራ ነው። ኖ በቀማንት አይደለም፣ በአገው አይደለም። እነሱማ አማራውን ሸጠውት፣ ለትግሬው ሸጠውት፣ ለኦሮሞው ሸጠውት። ዛሬ እንቅፋት የሆኑት ምንድን ነው የጎን ምንድን ነው የሚባለው ውጋት ነው የሚባለው የሆኑት እነሱ ናቸው። አማራ ከአማራ ጋር ኖረው ፋኖ ውስጥ በመሪነት የተቀመጡት እያንዳንዳቸው ማን ናቸው ብሎ መመርመር ያስፈልጋል። ስንቱን ነው ከጊዜ በኋላ በአማራው ፖለቲክስ ውስጥ አለሁ አለሁ የሚል ቁንጮ ሆኖ ቆይቶ በኋላ ይሄ ትግራይ ነበር ኦሮሞ ነበር የምንባለው ከበለጠ ሞላ ጀምረህ አማርኛ በደንብ አቀላጥፈው ይናገራሉ። እነ ሀብታሙ አያሌው ብዙዎች በአማራው ትግል ላይ ግንባር ቀደም ስለ አማራው የምንናገር እኛ ነን ብለው የሚሉት በሙሉ አማራ አይደሉም ወይ በግማሽ በጭራሽ። አማራ እነሱን ማመን የለበትም። አማራ የራሱ ቢዝነስ መረከብ አለበት። የትግሉም ሆነ የማንኛውንም እንቅስቃሴ ነገር ይሄ አይኖ ብዙ ሳቦታጅ ይገጥመዋል። አማራ ልፍ የማይልበት ምክንያት አንዱም ይሄ ነው። የአማራን ክልል የሚዘውሩት አማራ ያልሆኑ ብቻ ሳይሆን ጸረ አማራ የሚሆኑ ናቸው። አያችሁ አማራ ለመሆን አንድ ነገር እኮ ነው። ግን ጸረ አማራ መሆን ደግሞ ሌላ ድርብርቦች ነው። ስለዚህ ነው የአማራ ትግል እልፍ የማይለው። ወገኖች፣ አማራ የራሱን ቢዝነስ መረከብ አለበት። ሌላው ቀርቶ በቲክቶክ፣ በዚህ በዩቱብ በምናምን ባለሚዲያዎቹ ነምበር ዋን ስለ አማራ ቆመናል ምናምን ብለው የሚሉት አይደሉም። እኔ አማራ አይደለሁኝም፣ ነገር ግን ስለ አማራ ምናምን የሚለው በሙሉ መኖሪያም ነው የያዘው በአማራ ትግል ምክንያቱም፣ ከአማራ ውጭ ስለማቆመህ ገንዘብ ትሰራለህ፣ ስለ ትግሬው ለፍልፈህ ገንዘብ ትሰራለህ? አትሰራም። የግዴታ ከአማራው ጋር መቆም አለብህ የምትኖርበትን ጄኔሬት ለማድረግ ማለት ነው። ምክንያቱም እንዳልኳችሁ የኢትዮጵያ ፖለቲክስ እኮ ሬዝ፣ በዚህ በኩል አማራ አለ፣ በዚህ በኩል ደግሞ ጸረ አማራ አለ። ሌላው በሙሉ ጀስት ቢቱን ይሄ ዝም ብሎ ነው፣ ጀንክ ነው በቃ። የኢትዮጵያ ፖለቲክስ ሁለት ፓወር ነው ያለው። በዚህ በኩል አማራ አለ። በዚህ በኩል ደግሞ ጠቅላላ አንድ ላይ ሆኖ ይሄንን ትልቁን የአማራ ሕዝብ ለመገንደስ ተመልሶም ደግሞ እንዳይመጣ ለማድረግ የሚፍጨረጨረው ግሩፕ ነው ያለው በአንድ በኩል፣ በዚህ በኩል ደግሞ አማራ አለ። በቃ የኢትዮጵያ ፖለቲክስ እዛ ላይ ያበቃል። ማንም ከአማራ ውጭ በሌላው ላይ ኢንትረስት ያለው የለም። አይ ሜን ለምሳሌ፣ ሌት ፎር ኤግዛምፕል ለሚቴል ፎር ኤግዛምፕል ኦሮሞ በትግራይ ጉዳይ ምንም፣ ከትግራይ ጋር ምንም ምንም የሚያነካከው ነገር የለም። ትግሬ በኦሮሞ ላይ ምንም አይነት ቂምና ቁርሾ የለውም። ምንም ኦሮሞ በትግሬ ላይ ምንም አይነት ቂምና ቁርሾ የሚያገናኛቸው ነገር በፍጹም የለም። በሌላው ብሔርም ላይ ትግሬውም ኦሮሞው ምንም አይነት አይሞቃቸውም፣ አይበርዳቸው የሚያገናኛቸው ነገር የለም። ነገር ግን ሁሉም ከአማራ ጋር የሚያገናኝ ነገር አለው። ምክንያቱም ሁሉም አማራ ጨቆንን ብሎ የሚያለቅስና የሚጮህ ነው። በዚህ ሁሉ ግን የሚያሳዝነው ነገር ምንድን ነው? አማራ ታፍ አለመሆኑ ያሳዝነኛል። እኔ አማራ ታፍ አለመሆኑ ኢትዮጵያን የገነባ ኢትዮጵያን የሰራ ነው። አማራ ከማንኛው ከትግሬውም ከኦሮሞውም በፊት የነበረ እና እኔ አማራው ቁጭ ብዬ በሀገሪቷ ላይ ተጽዕኖ ፈጣሪ እንዲሆን ማንን ፈልገህ ነው? አርፈ ተቀመጥ የሚል ጀግና የአማራ እንቅስቃሴ እንዲኖር ያስፈልጋል። አብረን እንኑር አብረን እንኑር ነው። አለበለዚያ ግን የኃይሉ ጉዳይ ምናምን ከመጣ በሞስት ፓወርፉል የሆነው ፕሪቬል ያደርጋል። አማራ ባልተከፋፈለ መልኩ ማለት ነው። አገሪቷን የመሰረተው አማራ ቁጭ ብለው ትላንትና፣ በቦርደር በምናምን አሳብሮ የገቡ አዲስ አበባን እጃቸው ገብተዋል። የሶስት ሺህ ዘመን የኢትዮጵያ ታሪክ የኦርቶዶክስ ታሪክ በሙሉ ተዘነጣጥሏል። ዛሬ በእሬቻ ተተክቷል፣ በእሬቻ ተተክቷል። ወደዛ ደግሞ ይሄድን እንደሆነ ሌላ ነው። በሃይማኖቱ ጉዳይ የገባን እንደሆነ ደግሞ ሌላ ነው። በጣም የሚገርም ነው የእሬቻ በዓል። ደግሞ የክርስቲያኑ በዓል አሁን፣ የኢሬቻ በዓል ዋና የስቴት ዓመት በዓል እየሆነ ነው ያለው። ምክንያቱም በኦርቶዶክሱ ሳይት ደግሞ ስንመለከት፣ እዚህ በቲክቶክ ላይ እየወጡ እናት ቤተክርስቲያናችን ወይም ደግሞ ምናምን ይላል እንጂ ስለ እምነቱ የሚሰዋ አንድም የለም። ሰልፍ የሚወጣ የለም። ነገር ግን እንደምታዩቸው በቲክታክ በዩቱብ ላይ ምናምን ሲጠዛጠዙ ታያላችሁ፣ አይደለም እንደሚናከሱሻ በሃይማኖት ጉዳይ። ነገር ግን ቁም ነገር ላይ አብይ አህመድ ታቦትን አጅበው የወጡ ወጣቶችን ተኩሶ ሲገድል አንድ ኦርቶዶክስ የተቃውሞ ሰልፍ አዲስ አበባ ላይ አላደረገም እና ሁልጊዜ ሳያቸው በጣም ይገርመኛል በዚህ በዩቱብ ላይ ጴንጤና ኦርቶዶክስ ነው። በተለይ የሚነታረከው እና እጅግ የሚያሳዝን ነው። ወደ ቁልቁል እየሄድን ነው። ሰሞኑን በትዊተር አካውንት ላይ ያለውን እንቅስቃሴ ትላንትናና ዛሬ መልከት መልከት ስል ነበረ። አሰግድ የት ገባ የሚል ከፍተኛ የሆነ ጩኸት እየተጮኸ ነው። አሁን እኔ ምን እንደሆነ ያሰግድን ጉዳይ አሁን ወደ ፎር ፍሮንት ምን እንዳመጣው እግዚአብሔር ይወቅ። አሁን ጊዜ አጀንዳ ጉዳይ ነው። ክርስቲያን ታደለ ጉዳይ የወደ ጉዳይ እንዳልኩት ቅድም የገንዘብ መዋጮ ጉዳይ፣ ወደፊት ደግሞ እየመጣ ያለው አሁን በቅርብ የሚሆነው የምርጫ ጉዳይ በአብይ አህመድ ሌላ አምስት አመት ሀገሪቷን የሚቀጠቅጥበት አማራን የሚያጠፋበት አምስት አመታት ሊያገኝ ነው። እሱ ምንም ጥርጥር የለውም። በአምባገነን መንግስት ምርጫ የሚባል ነገር እንዲሁ ለፎርማሊቲ እና እንደ የውጭ ኢንተርናሽናል ኮሚዩኒቲ እንዲያይ ካልሆነ በተቀር በአምባገነን ስርዓት ምርጫ ማለት ጨዋታና ቀልድ ነው። ምክንያቱም ማን እንደሚያሸንፍ የታወቀ ነው። ምንም ተአምርም፣ ከሰማይ የሚመጣ ተአምርም አያስቆሙም። ማን እንደሚያሸንፍ የታወቀ ነው። የወደብን ጉዳይ በተመለከተ ሁል ጊዜ እንነጋገራለን። አብይ አህመድ የወደብን ጉዳይ ኤርትራን እወጋለሁ ምናምን የሚለውን ጉዳይ እንደ አጀንዳነት ይጠቀምበታል እንጂ በምንም አይነት መንገድ ብትከፍሉት ኤርትራ ላይ አይዘምትም። ምክንያቱም ሰራዊት የለውም። ሰራዊቱ እዚህ ግባ የምትሉት አይደለም። ጠመንጃ ፈቶ የሚገጥም አይመስለኝም ኦነግ እና ይህንን ደግሞ አብይ አህመድ ጠንቅቆ ያውቃል። ግን ምንድነው እየመነዘረ በየዓመቱ እንደዚህ እያመጣ አጀንዳውን ህዝብ እዛ ላይ ሰፍ ብሎ ያንን አጥንት ሲግጥ እሱ ብዙ ስራ ይሰራል። ከዛ በላይ ደግሞ ወደ ምርጫው ደግሞ እየተቃረበ ነው። አጀንዳ ነው። የአባይ ግድብ ግድብ አጀንዳ ነበር። የገንዘብ ማሰባሰብ የምርጫ ጉዳይ። እነኚህ በሙሉ የአማራን ጩኸት የሚያፍኑ ናቸው። እነኚህ አያችሁ አጀንዳዎች እየበዙ ርብራባቸው ወደ ላይ ነው እየተከመረ ሲሄድ፣ የአማራው ጩኸትና የአማራው ትግል የአማራው ጥቃት እታች ተቀብሮ ነው የሚቀረው። እነሱ ዋን አጀንዳ አፍተር አናዘር በላዩ ላይ በላዩ ላይ ይጭኑበታል። አላማው ምንድን ነው? የአማራው እንቅስቃሴ የአማራው ትግል ኢቭን ከሚዲያም ጨርሶ እንዲጠፋ ነው። እና አሁንም ቢሆን እንትን እያሉ ነው ማለት ዘይ አር ሰክሲዲንግ ዘይ አር ሰክሲዲንግ